ኢትዮጵያ ቴሌቪዥንና የኢትዮጵያ ንግድ ባንክ በጋራ ባዘጋጁት የንግድ ስራ ፈጠራ የፍጻሜ ውድድር ላይ በክብር እንግድነት የተገኙት የጠቅላይ ሚኒስትሩ የማኅበራዊ ጉዳይ አማካሪ መዋዘ ጥበባት ዳንኤል ክብረት የሀገራችን ዳር ድንበር እንዲከበር በርካታ መስዋዕትነት ተከፍሏል ብለዋል። ይህን አኩሪ ገድል በስራ ፈጠራው መስክ መድገም አለብን ብለዋል። ደም አፍስሰን አጥንት ከስክሰን ነጻነታችንንና ሉዓላዊነታችንን አስከብረን ኑረናል። አንድ እስከ ዛሬ ያቃተን ነገር ቢኖር በድንበር ያስከበርነውን ሉዓላዊነት በስራ ማስከበር ነው። በዚህ የተነሳ መሬትና ውሃ ሳናጣ በግብርና እንደዚህ የሚፈጥሩ ልጆች ሳናጣ በስራ ፈጠራ ወደ ኋላ በመቅረታችን የተነሳ በድንበር ያስከበርነው ሉዓላዊነታችን በሌላ በኩል እየተደፈረ አንገታችንን ዝቅ እንድናደርግ ሆነናል። መሰል ዝግጅቶች ከውድድሩ ተሸላሚዎች ባሻገር በየቤቱ የልዩ አቅም ባለቤት የሆኑ ወጣቶችን ያነሳሳል። ከምንም በላይ ውድድሩ በኢትዮጵያ በተለያዩ ዘርፎች የሚስተዋሉ ክፍተቶችን ለመሙላት የሚያስችል ነውም ብለዋል። አሁን እንደ እናንተ አይነት ወጣቶች ለስራ የሚነሳሱ ባገኘን ቁጥር ኢትዮጵያ ከዚህ በፊት ጎድሏት የነበረው ነገር እየተሟላ ይሄዳል ማለት ነው። ቀላል ነገር አይደለም። ዛሬ አምስት ሰዎች ነው የተሸለሙት። በየቤታቸው ቁጭ ብለው ይህንን ፕሮግራም የሚከታተሉ እና በዚህ ምክንያት የሚነሳሱ ግን ሚሊዮኖች ናቸው። የኢትዮጵያ ንግድ ባንክ ይህንን ሀሳብ በመደገፉ ሊመሰገን ይገባል። ማህበረሰቡ እንዲሁም ሌሎች ሚዲያዎች ወጣቶችን በስራ ላይ ማበረታታት አለባቸው። ይህም በመሰረታዊነት የሀገሪቱን ችግር በመፍታት ሂደት ውስጥ ከፍተኛ ሚና አለው። ኢትዮጵያ የተጓዘችበት ዘመናዊ የተቋማት መሰረታ ጉዞ ያለ የኢትዮጵያ ንግድ ባንክ የተካሄደ አይደለም። ከግር ጫማችን ጀምሮ እስከ ራስ ጸጉራችን ድረስ ብናነሳ የኢትዮጵያ ንግድ ባንክ አብሮን አለ። በእግራችን የተጫማነው ጫማ ወይ ከውጭ የመጣው በሱ ዶላር ነው ወይዚህ ሀገር የተመረተው በሱ ብድር ነው። ሴቶቹ ጸጉራቸውን የተሰሩት ወንዶቹ ጸጉራችን የተስተካከል ነው ወይ ኢትዮጵያ ንግድ ባንክ አበድሮ በከፈተው ነው፣ ወይም ደግሞ ከውጭ ባስመጣው። እንዲህ አይነት ስራዎችን ደግፎ ደግሞ ወጣቶችን ወደፊት ሲያመጣ አገራችንን ሙሉ ያደርጋታል። ስለዚህ ኢትዮጵያን ሙሉ ለማድረግ የኢትዮጵያ ንግድ ባንክ ለሄደበት ርቀት በድጋሚ እናመሰግነዋለን። አንደኛ በመሆን አሸንፈዋል። በመርሃ ግብሩ ላይ የውድድሩ አሸናፊ የተለያየ መጠን ያለው የገንዘብ ሽልማት የተሸለፉ ሲሆን እንዲሁም የኢትዮጵያ ንግድ ባንክ ያዘጋጀውን የአስር ሚሊዮን ብር ብድር ያለማስያዣ ይረከባሉ።